ይህንን የመሰለ ምርጥ ዬ፣ ምርጥ ምርጥዬ ውብ የሆነ አበባ ዛሬ ሰርቼላችሁ መጥቻለሁ። ጉሉ ማሻላ ማሻላ ማሻላ። አያችሁት ለወዳጃችሁ ለዘመዳችሁ፣ ለእናታችሁ፣ ለልጃችሁ፣ ለፈለጋችሁት ሰው መስጠት የምትችሉት አይነት አበባ ነው። እንደምታዩት በጣም ነው የሚያምረው፣ አሰራሩም በጣም ቀላል ነው እና እዚህ ጋር ይሄንን አበባ ለመስራት ይሄኛው ጥቅሉ ያስፈልጋል ብያችኋለሁ። እዚህ ጋር ቆራርጨዋለሁኝ። ምቆራረጥበትን ቆይ ያሳያችኋለሁ። የቆራረጥኩበትን የሆነ ካርድ ነገር ወይም ካርቶን ነገር ትቆርጣላችሁ። እዚህ ጋራ ሙሰደስ አለ። እሷን እነዚህ የተቆረጡ ስትቆርጡ እንትን ያስፈልጋችኋል። ይሄንን አስመስለን እንድንሰራው መጀመሪያ ላይ ዳርዳሩ ላይ ጭረት እንዳይኖር ይሄ ጋራ ሙሰደስ ነው ማሳያችሁ። ይሄኛው የሚያስፈልገን መቀስ ነው፣ ላይተር፣ እንዲሁም ይሄ የምቆርጥበት ካርድ ያልኳችሁ ይሄ ነው፣ እንደዚህ አይነት ካርድ ወይም ደግሞ የሆነ ካርቶን ቆርጣችሁ በምፈልጉት መጠን ልክ። ከዛም ይሄንን አበባውን ከሰራን በኋላ የምናደርግበት እንጨት ነው። ይሄ ደግሞ የግሉ ስቲክ ነው። የጋራ ነው አደለም፣ የሚባለው ጋራ ብቻ እንደዚህ ግሉ፣ የማጣበቂያ ግሉ እሱ ነው። ይሄ ያያችሁ እንደዚህ አይነት ስቲክ ነው ያለው ማለት ነው። በእንደዚህ አይነቱ ነው የምናጣብቀው እናንተ በሌላ በማጣበቂያ ሌላ ግሉ መጠቀም ትችላላችሁ። ማስቲሽ ነገር ማለት ነው። ከዛ እንደዚህ ከቆረጥ ነው በኋላ ጫፍ ጫፉ ጭረት እንዳይሆንብን እንደዚህ ከቆረጥ ነው በኋላ ጫፉ ላይ ጭረት ጭረት ይወጣ፣ እንደዚህ ጸጉሩ እንዳይወጣ እንዳይበተንብን በላይተሩ እንደዚህ ቃጠል ቃጠል እናረጋታለን ማለት ነው። እና እንደምታዩት እንደዚህ ቃጠል ቃጠል እናደርገዋለን። ለእናንተ ለማሳየት ያክል ብዬ ነው እንጂ ሁሉንም አቃጥየዋለሁ። አንዲት ግን ጭረት ያላት አገኘሁኝና እንደዚህ ሳቃጥላት ወጥ እስከታች የተቃጠለችብኝ ማለት ነው። እና እንደዚህ እንደዚህ ጥፍ ጥፍ እናድርገዋለን ማለት ነው። እንደዚህ ጥፍ ጥፍ ካደረግን በኋላ እያችሁት እንደዚህ አጠፍ ነው የምናደርጋት ትንሽዬ እንደዚች ያዛር ግን ወደዚህኛው እጥፍ እናድርገዋለን። ያው አይታይም ከእንትን ከቦታው አንጻር ይመስለኛል፣ በደንብ የሚታይ አይመስለኝም። ቦታው አልተመቸኝም መሰለኝ። እና እንደዚች እጥፍ እናድርጋታለን። አያችሁ ለማሳየት ሞክሬ ያለው ነገር ግን ቦታው እንትን ስለሆነ፣ እችኛዋ አንጫፍ ከዚችኛዋ ጫፍ ላይ እንደዚህ እጥፍ አድርገናት እንትኑ ድረስ ነው የምንወስደው፣ መሃል ድረስ ማለት ነው። ከጫፍ ያለችዋን ጥፍ ስናረግ እስከ መሀል ድረስ እንሄዳለን። ከዛ ይሄኛውን ወስደን እዚህ ጋር እናጣብቀዋለን። ያኛውንም ከዛ ጥፍ አድርገን እዚህኛው ጋር እናጣብቀዋለን ማለት ነው። አያችሁ፣ እንደዚህ ቀስ እያላችሁ ይሄው እራሱን አጣብቄ ጨርሻለሁኝ ማለት ነው። አያችሁት፣ እንደዚህ እያረግን እያጣበቅን ነው ማለት ነው የምንሰራው ማለት ነው። አያችሁት እንትኑ ግሉ በዝቶብኝ እንትን እያልኩት ነው። ግሉ ሲበዛ ደግሞ እንደዚህ የሆነ ነጭ ነገር ይሆናል እና እሱ እንዳይወጣ መጠንቀቅ አለብን ማለት ነው። ግሉ ስናረግ ትንሽ ግሉ ነው የምናደርገው። ይን ጥየናት በቃ የሆነ ትንሽ ካስነካ ነው ይይዛል። ለምሳሌ አሁን ይሄ እንትኑ ከረባቱ እንትን ይይዛል። በዚህ በላይተሩ ራሱ ይጣበቃል ማለት ነው። ሪቫኖን አጥፈን በላይተር ሞቅ ካረግ ነው ይጣበቃል ሲጀመር ማለት ነው። ነገር ግን በጣም ጠንካራ ሆኖ እንዲይዘው በእንደዚህ አይነት ግሉ ወይም ደግሞ በማስቴሽ ብናጠብቀው የተሻለ ነው ማለት ነው። ለምሳሌው የወረቀት ማጣበቂያ ግሉ ያጠብቀዋል። ላያችሁ ከጫፍ ላይ እንደዚች ወደ መሀል ላይ የላይኛዋን ጫፍ ይዘን ወደ መሀል ነው የምናጥፈው እኩል ማለት ነው። ከዛ ይችኛዋን ደግሞ ከዚህ ያለችዋን እጥፍ ስናረጋት እዛኛው ላይ ይጠብቃል። ከፈለጋችሁ አንዳንዱም ማጣበቅ ትችላላችሁ። ከፈለጋችሁ ደግሞ ሁለቱንም ባንዴ ካጠፋችሁ በኋላ ግሉውን ማድረግ ትችላላችሁ ማለት ነው። አያችሁ እዚህ ጋር አሁን እያጣበቅኩ ነው። እችኛዋም ልት የችኛዋ በዚህኛው ጎን ያጣበቅኳት ሚሻንን እንትናንተን እስከ ማሳየት ድረስ ሳላ ጣብቀው ደረቀ ሌላ ግሉ ጨመርኩበት ማለት ነው። አያችሁ እንደዚህ ጥብቅ እናደርጋታለን ማለት ነው። አያችሁት እንዳያቃጥላችሁ፣ ግሉ ግን በጣም ነው የሚያቃጥለው። እኔ ጣቴን በጣም ብዙ ቦታ ላይ ያቃጥሎኛል ና አያችሁ እጄን እየያዘኝ ማለት ነው አያችሁ እንደዚህ ይሆናል። ስለዚህ ግሉውን አታብዙ፣ ትንሽ የግሉ ይበቃዋል። እኔ ግሉውን ስላበዛሁት እንደዚህ ሲጨመላለቅ አያችሁ። ታዳር እናንተ ስትሰሩ ግሉውን አታብዙበት ማለት ነው። ትንሽ ትንሽ እንደዚህ እያረጋችሁ ማጣበቅ ነው ማለት ነው። በጣም ቀላል ነው ሲሰራ፣ በጣም ቀላል ደግሞ ጊዜ ምናምን አይወስድም። የሚገርማችሁ ነገር ማለት ነው በጣም በትንሽ ሰዓት ነው ሰርቼ ጨረስኩት፣ እና ያው ሙሉውን ሙሉውን ስሰራ ይሄን ሁሉ ስጨርስ ያው መቼም አስር ሰዓትም አይበቃውም። ምክንያቱም እያረፍኩኝ ስራ እየሰራሁ እየመጣሁ እንደዛ ነው የሰራሁት እና እንትን የለውም የሆነ ስራ ሰርቼ መጥቼ እንደገና እያረፍኩ ነው የሰራሁት እና በአንድ ጊዜ አያልፍም። በጠቅላላም እዚህ የቆረጥኩት በጣም ብዙ ነው፣ በጣም ብዙ ወደ መቶ ምናምን አካባቢ ነው የቆረጥኩት ማለት ነው። መቶ ምናምን ፍሬ ነው እንደዚህ ያጣበቅኩት እና ወደ መቶ ሰላሳ ስድስት ፍሬ እንደዛ አካባቢ ነው የሰራሁት ያው ለሙከራ ብዬና መጠኗም ትንሽ ነች አበባዋ ማለት ነው። እና ወደ መቶ ሰላሳ ስድስት አካባቢ ይሆናል የሰራሁት። ችው ግሉ ሲበዛብኝ እዛ ካርቶን አለ የተደገፍኩበት እቃውን ያስቀመጥኩበት ካርቶንና ና እዛ ላይ ካርቶኑ ላይ ቀነስኳቸው ማለት ነው። እና እንደዚህ እያረጋችሁ እጥፍ እጥፍ በማድረግ እንትን እንላለን ማለት ነው። እዚህ ጋር ደሞያችሁ ሁሉንም ሁሉንም አጣ ቆርጭ ልላችሁ ነበር። ሁሉንም አጣ ብቄ ጨረስኩት ማለት ነው። እዚህ ጋር እያችሁ እንደዚህ ነው የሚሆንላችሁ። እናንተ ግን ስትሰሩ በፈለጋችሁት አይነት ከለር መስራት ትችላላችሁ ማለት ነው። በፈለጋችሁት እናንተ ባስፈለጋችሁ ያክል መስራት ይቻላል። የፈለጋችሁትን ከለር መጠቀም ትችላላችሁ። አያችሁ፣ እያንዳንዱ አቀጣጠልኩት ማለት ነው። እዚህ ጋ እንዴት እንዳቀጣጠልኩት አምሶሪ ስራ ላይ ሆኜ ስለነበረ ስራ ማለት ሰዎች ጋር ስራ እየሰራው ነው ያጣበኩት፣ እና እነሱ ፊት ሆኜ አልተመቸኝም ለማሳየት ና እንዴት እንዳያያስኩት በሌላ ስሰራ በቀዩ ሰራ አለሁኝ። በቀዩ ስለምሰራ ቀዩን ስሰራ እንዴት እንዳጣበኳቸው አሳያችኋለሁኝ ማለት ነው። ማለት ሁሉንም ምን ያክል ምን ያክል እንዳያያስኩት አንዱ አንዱ አንድ እንደዚህ አሁን በጠቅላላ ያስኩት ስድስት ፍሬ ነው። ስድስቱ አስራ አምስት አስራ አምስት አንደኛው አስራ ስምንት አንደኛው አስራ ሰባት እንደዚህ ለሙከራ ስለነበረ ማለት ነው። ስለዚህ ግን አስራ አምስት ፍሬ ይበቃችኋል ለአንዱ አስራ አምስት ግን ይሄኛው፣ አሁን ከተቀጣጠለ በኋላ አበባዋን እየሰራሁኝ ነው አሁን ያለውት ማለት ነው። እዚህ ጋር አበባዋን ለመስራት ከተያያዘ በኋላ እንጨቱን እዛ ላይ አጣብቀዋለሁን። ከዛም እንደዚህ ቀስ አርገን እጥፍ አርገን እናጣብቀዋለን። የመጀመሪያዋ ትንሽ ስለሆነች ሌላውን ግን ዝም ብለን ማሽከርከር ብቻ ነው፣ ሌላ ነገር የለም። ግሉውን እየቀባል ማሽከርከር ማጥበቅ ምናምን አይጠበቅብንም ማለት ጠበቅ እንዲል ብለን አስበን እንትን ማለት የለብንም። ሙሉን ግሉ እንቀባለን፣ ከዛ እናሽከረክረዋለን። እንጨቱም ማለት ነው አንዱን አንዱ ላይ ነው የሚያርፈው። ሁለቴ ምናምን አይደለም እናደርገው። ከዛ አሁን ግሉውን እየቀባሁኝና እየጠቀለልኩት ነው ግን ቦታው አልተመቸኝ መሰለኝናአይታያችሁም መሰል ለእናንተ ይመስለኛል፣ አይታይም እና እታች ሆኖብኛል፣ ቦታው ስላልተመቸኝ ግን እዚህ ጋር እየጠቀለልኩት ነው ማለት ነው። አሁን ጠቅልየ ከጨረስኩኝ በኋላ አበባውን አሳያችኋለሁ ማለት ነው። ጠቅልያት እንደጨረስኳት ግን ይሄው ግሉን እያደረኩ ነው። እታች መሆኑን የምር ረስቸዋለሁ ማለት ይሄ ሐሳቤራሱ እሱ ጋር አልነበረም ማለት ይቻላል እና አሁን ግሉውን እያጣበኩት ነው። በግሉ አበባውን አያችሁት። አጣብቄ ጨረስኩኝ ማለት ነው። ቀረጻ ላይ እንደነበርኩ ራሱ የረሳሁት ሁሉ መስላለሁኝ። አያችሁት? በጣም የምታምር አበባ ሁናለች ማለት ነው። እንደምታዩት ቆንጅዬ አበባ ነች ማለት ነው። አሁን እንደዚህ ቡፍ ያለውን ነገር ስብስብ ባርጎ በአንድ ላይ ወደ እንጨቱ ጥብቅ እንዲል እያደረግኩት ነው። ግን ለእኔ ቪዲዮውን ስቀርጸው ይታይ ነበር። ነገር ግን ዙም ስላረኩት፣ ትንሽ ኤዲት ሳረግ መሰለኝ ዙም ስላረኩት አይታይም። ምን እያረኩት የነበረው ነገር ማለት ነው። አያችሁት፣ ቅድም ሰብሰብ ዝም ብሎ ሰብሰብ ያለ ነገር ነበረ። አሁን ግን እንደምታዩት አበባ መስላ መጣች ማለት ነው። አያችኋት እንደዚህ አበባዋን በቃ ጽጌሬዳዋን እራሷ መስላለች ማለት ነው። ምክንያቱም ከታች ክፍት ነው የሚሆነው እና ያንን ስብስብ ሲያደርግለት ወደ ላይ ጽጌሬዳዋ ብትን የማለት ነገር ያሳያል ማለት ነው። አሁን እንደምታየት ቅድም አሁን ዝም ብሎ ክብ ነገር ነበረች። አሁን ግን ጽጌሬዳዋ በደንብ ብትን ብላለች። እያጣበኩኝ ነው። እዚህ ጋር እያጣበኩት ስለሆነ እንትን ብያለሁኝ። ምንድን ነው ስሙ እየታየ ስለመሰለኝ መቁረጥ ነበረብኝ በርግጥ እዚህ ላይ ያለውን ቪዲዮ፣ ነገር ግን እየታየ ስለመሰለኝ። ውይ አየችሁት እንዴት እንዳማረ! ከቅድሙ በተለየ አሁን ቆንጅዬ ሆና መታለች ማለት ነው። ከዛም ይሄን እንትን ካልኩኝ በኋላ ይሄው ወደ ታች ወደ ታች እየገፋውት ነው ቅጠሏ በደንብ ብትን እንድትል ቅጠሏ ማለት ነው እና እያስተካከልኩኝ ነበረ ግን እኔ ቪዲዮው የሚታይ መስሎ ነበር እንደምታዩ ታያችሁ ቆንጭ ጽጌረዳዋን ሰርቻት አለው ማለት ነው እንደዚህ ቀይና ሰማያዊ ነው አያችሁት እንዴት እንደሚያምር እንደዚህ በቀላሉ መስራት እንችላለን ማለት ነው ሌላውንም እንደዚሁ እያጣበኩት ነበረ አያችሁ ሁሉንም ሰርቼ ከጨረስኩኝ በኋላ ስድስት ነው ብያቸዋለሁ እስከ ቀዩ ሰባት ሆኗል ማለት ነው አያችሁ እንዴት እንደሚያምር ማሻላ ተባረከላ አሁን ሁሉንም በአንድ ላይ ሰብስቤ ይዣዋለሁን ሁሉንም በአንድ ላይ ከሰራሁት በኋላ ያው ቅርጽ እያወጣሁለም ማለት ነው ከዛ ይሄንን እንደዚህ ካረኩት በኋላ ማስቀመጫ ፈለግኩለት። ማስቀመጫ ፈልግ ሰካካሁት ማለት ነው። ስሰካሁም ግን አልቀረጽኩም። የሚገርማችሁ ነገር ድንገት ድንገት እየሰራሁትኝ ስለሆነ እንትንም ብለው ድንገት ከሰ አሁን ይሄ ከሰካካሁት በኋላ ነው። አያችሁት በአንድ ስብስብ ሲል ከሰካሁት በኋላ ነው። ማስቀመጫ ካረኩለት በኋላ ይሄኛው ደግሞ ማሸጊያ ከሰራሁለት በኋላ ማለት ነው ማሸጊያውን እንዴት አሸግሽው፣ እንዴት እንደዚህ ሆነልሽ የሚለውን ያው ኮሜንት ላይ አስቀምጡልኝ። ኮሜንት ላይ ካስቀመጣችሁልኝ